ሰላም ጤና ይስጥልኝ የተከበራችሁ የዕለቱን ዜና ጀላችሁ ቀርብ ያለው ቆዩ። የዕለቱ ዋና ዋና ዜናዎችን አሰማችኋለሁ። መብታቸው ጊዜ ፍርድ ቤት ቀረቡ። የሰላም ስምምነት የኔቶ አባል አለበት አስጠነቀቀች። ወደ ዜና ከሁለት አቶ ዮሐንስ ተሰማ ከአንድ ሳምንት ስር በኋላ ለመጀመሪያ ጊዜ ዛሬ ፍርድ ቤት ቀረቡ። አቶ ዮሐንስ የቀረቡበት የአሱሳ ዞን የመጀመሪያ ደረጃ ፍርድ ቤት በምክር ቤት አባልነታቸው የ14 ቀን ምርመራ ቀናት ማፍቀዱን ባለቤታቸውና አንድ የፓርቲ ምንጭ ተናግሯል። ዛሬ ሰኞ መጋቢት 8 2017 ዓ.ም ፍርድ ቤት የቀረቡት የተቋሙ ቦራና ዴሞክራሲ ፓርቲ አመራር አቶ ዮሐንስ በምክር ቤት አባልነታቸው ያገኙት ያለ መከሰስ መብታቸው ሳይነሳ በቁጥጥር ስር ውለዋል። አቶ ዮሐንስ በቁጥጥር የዋሉት በዱፒን ከወከሉት ሁለት የምክር ቤት አባላት ጋር በመሆን የተሻሻለው የሕገ መንግስቱን የተወካዮች ብዛት ያሻሻሉትን አዋጅ ተፈጻሚ እንዳይሆን ለሕገ መንግስት ጉዳዮች አጣሪ ኮሚቴ አቤቱታ ካቀረቡት ከአምስት ቀን በኋላ ነው ተብሏል። የምክር ቤቱ ከታሰሩ በኋላ ቃላቸውን እንዲሰጡ መርማሪ ፖሊስ ቢጠይቅም ያለመከሰስ መብታቸው ሳይነሳ እንደማይደረግ ሲገለጽ መቆየቱ ምንጮቹ ተናግረዋል። የቤኒሻንጉል ጉሙዝ ክልል ፍትህ ቢሮ ለክልል ምክር ቤት ባቀረበው ጥያቄ መሰረት ከትናንት በስተቅዳሜ መጋቢት 6 2017 ዓ ም የአቶ ዮሐንስ ያለመከሰስ መብቱ ተነስተዋል። የምክር ቤቱ ያለመከሰስ ክልሎቹ እንዲነሳ የጠየቀው አቶ ዮሐንስ አቤቱታ ያቀረቡትን የአዋጅ ማሻሻያ ካጸደቁት የምክር ቤት ጉባኤ በኋላ በተፈጻሚ ድርጊቶች በመጠራጠራቸው እንደውም የምክር ቤት መረጃዎች ያመለክታሉ። የፊት የቢሮ ኃላፊ አቶ መሀመድ አምዲ በአስቸኳይ ጉባኤ ላይ ተገኝተው ከጠቀሷቸው ድርጊቶች መካከል ግጭትን የሚቀሳቅስና የክልልና የምክር ቤቱን ክብር የሚነካ መኮስን ዝቅ የሚያደርግ መረጆቹ በማወር ሚዲያ በማሰራጨታቸውን የሚል ይገኝበታል። ይህ ድርጊታቸው ህዝብን ለብጥብጥ የሚያነሳሳ እንደውም የቢሮ ኃላፊዎች እንደተናገሩት ከሆነ በፌስቡክ ገጻቸው አስፍረዋል። አቶ ዮሐንስ ብሔርን ከብሔር ጋር ለማጋጨት ለማነጣጣል የማነሳሳት በመስራት ላይ የሐሰተኛ መረጃዎችን በማሰራጨት እንደተጠራጠሩ ተገልጿል። መንግስትን በኃይል ለመናድ ከሚጥሩ አካል ጋር ግንኙነት እንዳላቸው አመልካች መረጃዎቹ ወጥተዋል። አቶ ዮሐንስ በእነዚህ ጉዳዮች እንደተጠራጠሩ ማብራሪያ የቀረበላቸው የክልል ምክር ቤት ያለመከሰስ መብታቸው እንዲነሳ ወስኗል። ሩሲያ በሰላም ስምምነት ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አባል እንድትሆን የምትታገለበት ዋስትና እንደምትጠይቅ ምክትል የውጭ ጉዳይ ሚኒስትር ገለጹ። በተጨማሪ ከማንኛውም የሰላም ስምምነት ገለልተኛ እንድትሆን ሩሲያ ትፈልጋለች ተብለዋል። ጠንካራ የደህንነት ዋስትና የዚህ ስምምነት አካል እንደሚሆን እንጠይቃለን ስሉ የሩሲያ ይቻችው የዜና ወኪል ተናግረዋል። ዩክሬን ገለልተኛ እንድትሆን እንዲሁም የኔቶ ሀገራት የአባልነት ጥያቄ ውድቅ ማድረግ የነዚህ ዋስትና አካል ሊሆን ይችላል ስሉ ገልጸዋል። ለሶስት አመታት የዘለቀው የዩክሬን ጦርነት ሰላማዊ ልባት ለመስጠት ውይይት የቀጠለ ሰው የአሜሪካን ፕሬዚዳንት ዶናልድ ትራምፕ እና እንዲሁም የሩሲያው አቻቸው ቭላድሚር ፑቲን በመጪዎቹ ቀናት ይነጋገራሉ ተብሎ ይጠበቃል። አሜሪካና ዩክሬን ለሩሲያ የ30 ቀናት የተኩስ አቁም ሀሳብ ለማቅረብ ስምምነት ላይ ደርሰዋል። ከሚያወዛግባቸው መካከል የሩሲያ ምዕራብ ኩርስክ ግዛት ነው። የዩክሬን ጦር ባለፈው ነሐሴ ወረራ ማፈጸሙ የተወሰነ ስፍራዎችን መቆጣጠር ችሎ ነበር። ፑቲን የኩርስክ ግዛት ሀገራችን ሙሉ ተቆጣጥራለች ሲሉ ተናግረዋል። በታጫ ማይ የተኩስ አቁም ስምምነት በምስራቅ የጦር ግንባር ላይ ሊኖር እንደሚችል አክለዋል። ይህ በእንዲህ እንዳለ የዩክሬን ፕሬዝዳንት ቮሎድሚር ዜለንስኪ አፋጣኝ የተኩስ አቁም ስምምነት ላይ ለመድረስ ያለው የዲፕሎማሲያዊ ጥረቶች ለማበላሸት እየጣሩ ነው ሲሉ ፑቲንን ወቅሰዋል። ሞስኮ ውስጥ ከፑቲን ጋር የተገናኙት የአሜሪካ ልዩ መልእክተኛ ትራምፕና ፑቲን በዚህ ሳምንት በስልክ እንደሚያወሩ ይጠበቃል ስል ተናግረዋል። ትራምፕ በምርጫ ዘመቻቸው ወቅት ስልጣንን በተረከቡበት ዕለት ጦርነቱን አቆማለሁ ሲሉ በተደጋጋሚ ሲናገሩ ተሰምቷል። ትራምፕ ጦርነቱን ለማስቆም ድርድር ለመጀመር ከፑቲን ጋር 30 ደቂቃ የፈጀው የስልክ ውይይት አድርገዋል። ልዩ መልእክተኛው ሩሲያ በኃይል የያዘችው የዩክሬን ግዛቶችን በስምምነት ምን አይነት ልባት ሊሰጡ እንደሚችሉ የቀረበላቸው ጥያቄ ከመመለስ ተቆጥቧል። ሩሲያ በአሁኑ ወቅት አንድ አምስተኛ የዩክሬን ግዛት ተቆጣጥራ ትገኛለች።